በመቀጠል እንግዲህ ከደ ፊደል የተመረጡ ነጠላ የግስ አናቅጽ ለዛሬ እንመለከታለን። ሰብስክራይብ ሸር ላይክ አድርጉ። ሀመደ አከሰለ፣ የከሰል ማለት ነው። ሀመደ የሀምድ ይህምድ፣ ይህምድ ብሎ ይወርዳል። ሀመድ የሚለው ከሰል ማለት ነው። ያው ሀመድ ከዚህ ነው የሚወጣው። ሀመድ ራሱ ግዕዝ ነው ማለት ነው። ሀረደ አረደ፣ የማረድ ነው ሀረዶ ለብራይ ብንላውን ብራይ በሬውን አረደው ለማለት ነው። ሀረደ አሁን ረደው የሚለው አማርኛ ከዚህ የተገኘ ነው ማለት ነው። ለመደ ለመደ እንደሚታወቀው ልማድ ማለት ነው። ልማድ ወሙ ልማዱ ልማዳ እያለ ለባስሮ መራህያን ሲረባ ለመደ አማርኛ ነው ማለት ለመደ ለመደ አማርኛ የተወሰደው ከግዕዙ ነው ማለት ነው። ማአደ መከረ የመምከር ነው። መአደ ይምእድ ለመደይ ለምድ ብሎ ነው። ወደ አራደይ ሐርድ ብሎ ነው ወርደው ይሄም ሰደደ አባረረ፣ የማባረር የማሳደድ ማለት ነው። ስደት ተሰዶ ከዚ ነው። ነውጣው ሰዳዲ ከዚ ነው ነውጣው ማለት ነው። ሰደደ አባረረ፣ ስደት የሚገኘው ከዚህ ነው። ሞጣው ማለት ሳቢዘር ዮናኑ ሰደደይ ሰድድ ይስድድ ይስድድ ብሎ ነው የሚወርደው። ሰገደ ሰገደ ስግደትም እንደዛው ከሰገደ ነው የሚወጣው ያው አማርኛ ተወራ ከአማርኛ ድጋ ይወራረሳል ማለት ነው። ሰገደ ሰግድ ይስግድ ይስግድ ብሎ ነው የሚወጣው፣ የሚወርደው። ርዕደ ተንቀጠቀጠ የመንቀጥ በፍርሃት ወበረዓድ የሚለው ረዓድ አሁን ከዚህ ነው የሚወጣው ማለት ነው። ርዕደ ይርዕድ ይርዐድ ይርዐድ ብሎ ይወርዳል ማለት ነው። መንቀጥቀጥ ማለት ነው። ሮደ ከበበ ማለት ነው። የመክበብ መክበብ ማለት ነው። ሮድ ሮንድ የሚለው ራሱ ከዚህ ነው የሚወጣው ከግዕዝ የተገኘ ነው። ሮንድ ዞር አለው ዛሬ ሲል በዚህ ከዚህ የሚገኝ ነው። ከግዕዙ ነው የተገኘው ማለት ነው። በረደ ቀዘቀዘ የበረድ በረዶ ማለት ነው። በረደ ይበርድ ይብርድ ይብርድ ብሎ ነው ያው የመቀዝቀዝ ማለት ነው። በረዶ ከዚህ ይገኛል ማለት ነው ይወጣል። በአደ ለየ በአይድ የመለየት ማለት ነው። ታምልክ በአይድ አምላከ ልዩ አምላክ ሌላ አምላክ አታምልክ ማለት ነው። የመለየት ማለት ነው። በአዴ በአይድ ከዚህ ነው የሚገኙት ማለት ነው። በአዴ መለየት ወይንም ልዩነት በአይድ የተለየ ማለት ነው። ከዚህ ይወጣል ይገኛል ማለት ነው። በድበደ መታ ማለት ማለት በድበደ ይበደብድ ይበድብድ ይበድብድ ብሎ ይወርዳል። የመታመት የመታመም ብድብድ ያው ከዚህ ነው የሚገኘው። ብድብድ የሚለው በሽታ ማለት ነው። ከዚህ ይገኛል። ተአንገደ እንግዳ ሆነ። እንግዳ ከዚህ ነው የሚወጣው ማለት ነው። ተአንገደ ተአንግዶ እንግዳ ብሎ ከዚህ ይወጣል። ተአንገደ ይተአንገድ ይተአንገድ ይተአንገድ ብሎ ይወርዳል ማለት ነው። ተካየደ ተማማለ የመማማል ማለት ነው። ተካየድኩ ምስለሩ ያኔ የሚለው ከዚህ የሚገኝ ነው። ተካየደ ይትካየድ ካየድ ካየድ ብሎ ይወርዳል ማለት ነው። በባረከ ተዋሃደ አንድ ሆነ። ተዋሃደ ይትዋሃድ ይተዋሃድ ይትዋሃድ ብሎ ይወርዳል አንድ የመሆን ተዋህዶ የሚለው ከዚህ ነው የሚወጣው ማለት ነው። ተዋህዶ ሃይማኖት የሚለው ከዚህ ኦርቶዶክስ ተዋህዶ ሃይማኖት ተዋህዶ ከዚህ ይወጣል ማለት ነው። ተዘምደ ዘመድ ሆነ ዘመድ ከዚህ ነው የሚወጣው ዘመድ ዘር ዘር ነው። ዝምድ ዝሙድ ዝምድ እያለ ይሄዳል ማለት ነው። ዘመድ ከዚህ ሆነ ተዘምደ ዘመድ ይዘመድ ይዘመድ ብሎ ይወርዳል። ነደ ነደደ ይላል ነድ እሳት ማለት ነው። እሳተ ነዳዲ ማለት ነዳዲ፣ ነድ፣ ምዱድ እያለ ከዚህ ይወጣል ማለት ነው። ነደ እንግዲህ ሁለት ቀለም ስለሆነ ደብል ደደን ይጨምራል። እንደዚህ አይነት ሲሆን ነደ፣ ይነድድ፣ ይነድድ ብሎ ይወርዳ፣ ይነድድ ይልና ይነድድ፣ ይንድድ፣ ይንድድ ነው። ነደ፣ ይንድድ ብሎ ይወርዳል፣ በቀተለ ቤት ማለት ነው። ርዕደ፣ አማረ ንኢደ ንኢደ አማረ የማማር ማለት ነው። ንኢደ ይንእድ ይንአድ ይንኣድ ብሎ ይወርዳል። ነገደ ሄደ ነግድ ከዚህ ነው የሚወጣው ማለት ነው። ነግድ ነጋዲ ነግድ ከዚህ ይገኛል። ነገደ ይነግድን ግድን ግድ ብሎ ነው የሚሄደው። የንግድም ይሆናል የመሄድም ይሆናል። አሃደ አንድ አደረገ። አሃደ ይእህድ ይእሃድ ይሃድ ብሎ ይእህድ ቀተለን ይጠቅመ የአሃድ የአሃድ ወደ ቀደሰ ቤት ይወራረሳል ማለት ነው። አንድ አደረገ ማለት ነው። አሃዱ ጉልት ቅጽል ከዚህ ይገኛል። አሃዱ ከዚህ ነው የሚገኘው። ዋህድ የሚለው እንግዲህ ከዚያኛው ተዋሃደ ከሚለው ነው ዋህድ የሚገኘው። አሃዱ የሚለው ግን ከዚህ ጉልት ቅጽል ይወጣል። አሃዱ አንድ ቁጥር ማለት ነው። አብደ ሰነፈ። አብደ የአብድ ይብድ ይብድ ይላል። አብደ ሰነፈ ወይንም አብደ አበደ ይላል። አብደ አበደ፣ አብደ በአይኑ አ አብደ አበደ የሚለው ይጻፋል። ነገር ግን በዚሁም ቢጻፍ ብዙ ልዩነት የለውም። አብዛኛውም በዚህ ሁሉንም ስለሚጻፍ አንድ ከዚህ ከምስክር ስለሚገኝ ማለት ነው። አብደ ያብዲ ነው። አንጎድጎደ አንጎደጎደ፣ አነዋወጠ ነው አንጎድጎደ ነጎድጓድ ከዚህ ነው የሚገኘው። አንጎድጎደ ያንጎደጉድ ያንጎድጉድ ያንጎድጉድ ብሎ ይወርዳል። አጸደ አጨደ የአጽድ ይጽድ ይጽድ ይብላል። አጸደ ቦታ አደረገ ብሎ ደግሞ በዚያው ይወርዳል። አጸደ ይጽድ ይጽድ ይጽድ ብሎ ይወርዳል ማለት ነው። ግን አጸደ በቀተለ ቤት ሁለቱ ነው በምስክር ስለሚገኘው። ወደ ዞረ ወደ የአውድ ውን ያመጣና በውስጥ ይደል ይሞላል ማለት ነው። ወደ የአውድ ይኡድ ይኡድ ብሎ የመዞር ኡደት አዋዲ ከዚህ ይወጣል ማለት ነው። ኬደ ረገጠ የመርገጥ ነው የመርገጥ የመራገጥ ነው። ኬደ ይከይድ አሁን ደግሞ ይሄ ይነ ያመጣው ኬደ ይከይድ ኪድ ኪድ ብሎ ይሄዳል መርገጥ ነው። ክህደ ካደ ክህደት ከዚህ ነው የሚወጣው። ክህደ ይክድ ይከሃድ ይከሃድ ብሎ ይወርዳል። የመካድ ነገር ነው። ከብደ ከበደ የክብደት ነው። ክብደት ይባላለው። ክብደት ከዚህ ነው የሚወጣው። ከብደ ይከብድ ይክብድ ይክብድ። ወለደ ወለደ የመውለድ ማለት የመወላለድ ነው። ወለደ ብዙ ምስክር አለው። ወለደ ይወልድ ይለድ ይለድ ብሎ ነው አብዛኛው የሚወርደው ማለት ነው። ወሰደ ወሰደ የመውሰድ አንድን ነገር ነው፣ ከአንዱ ላይ ወደ አንዱ መውሰድ አንዱ መውሰድ ማለት ነው። ወሰደ ይወስድ ይሰድ ይሰድ ብሎ እንደዚህ ይወርዳል። ወሰደ ይወስድ ይሰድ ይሰድ ብሎ ነው የሚወርደው፣ ይሄም ማለት ነው። ወረደ ወረደ የመውረድ ከላይ ከክብር ከተለያየ ቦታ መውረድ ማለት ነው። ከዙፋን መውረድ ከአልጋ ላይ መውረድ ከፎቅ ላይ መውረድ፣ ከሰገነት ወደ ታች መውረድ፣ ከደጋ ወደ ቆላ መውረድ፣ የብዙ ነገር የመውረድ ነገር ነው ማለት ነው። ወረደ ወረደ የደረጃም ይሆናል ወረደ ወረደ ወረደ ወር ልና ይረድ ይረድ ብሎ ይወርዳል ማለት ነው። ውርደት ከዚህ ይገኛል። ውርደት ማለት ከክብርም መዋረድ፣ ስለዚህ ውርደት ማለት ነው። ከዚህ ይወጣል ማለት ነው። ገሃደ ገለጠ የመግለጥ ነው። ገሃድ ከዚህ ነው የሚወጣው መገለጥ ማለት ነው። ገሃደ ይግህድ፣ ይግሃድ፣ ይግሃድ ብሎ ይወርዳል። ጎድጎደ፣ መታ ይጎደጉድ፣ ይጎድጉድ፣ ይጎድጉድ ይላል። የመምታት ማለት ነው። ጸመደ፣ ጠመደ፣ ይጸምድ፣ ይጽምድ፣ ይጽምድ ብሎ ይወርዳል። ጽሙድ፣ ጸማድ ከዚህ ነው የሚወጣው ማለት ነው ፈረደ ፈረደ ፍርድ ቤት ከዚህ ይወጣል። ፈረደ ይፈርድ ይፍርድ ይፍርድ ብሎ ይወርዳል፣ በቀተለ ቤት ማለት ነው። የፍርድ ቤት የፍትህ መስጠት ማለት ነው። ፍርድ ቤት የሚባለው ከዚህ ነው የሚገኘው። ፈረደ ካለው ፍርድ ቤት ቤተ ፍርድ ነበር መሆን ያለበት። ይሄ የተዘዋወረ ቀለም ነው። የፍርድ ቤት ነበር ፍርድ ቤት ፍርድ ቤት ብሎ ቀጥታ ገልብጦ ነው የተነበበው ማለት ነው። ፈቀደ ወደደ፣ ፈቀደ ይፈቅድ፣ ይፍቅድ፣ ይፍቅድ ይላል። የመውደድ ነው። ፈቀደ እዚ ያግዝል አዳም አዳምን ነጻ ያወጣው ዘንድ ወደደ። ጌታ አዳምን ነጻ ያወጣው ዘንድ ወደደ የሚለው ከዚህ ነው። ፈቀደ ፈቃድ ከዚህ ነው። ፈቀደ ፈቃዱ መፍቅድ ከዚህ ይወጣል ማለት ነው። እሺ ፈድፈደ በዛ ፈድፈደ፣ ፉድፉድ፣ ፉድፋዴ፣ ፈድፋድ ከዚህ ነው የሚወጣው። ፈድፈደ ይፈደፍድ፣ ይፈድፍድ፣ ይፈድፍድ ብሎ ይወርዳል ማለት ነው። በዚህ መሰረት የሄደ ከደ ፊደል እንግዲህ የመረጥ ናቸው ከአማርኛ ጋር የሚመሳሰሉ በተደጋጋሚ በመጻሕፍተ ንባብ ላይም የምናገኛቸው እነዚህን ይመስላሉ። የመረጥኳቸው። ሰብስክራይብ ሸር፣ ላይክ አድርጉ። እናንተም ሰፋ አድርገን እንመለከታለን። ይቆየን።